በጣም የሚያስጠላው በጣም የሚያስጠላው እናተኝነታቸው። ኦሮሞ የራሱን የቲክቶክ አዋርድ መክፈት አለበት። መጀመሪያ ለምን አከፈታችሁ? ኮፒ ከአማራ፣ ኮፒ ከኢትዮጵያ ነው። በቃ ቅናት በጣም አለባችሁ ነው። አዋርድ ከዛ ስትከለከሉ ምንድነው ከጉማን ምን እንደሚባል አዋርድ ስትከለከሉ ኦሮሞ የራሱን ሀጫሉ ሀጫሉ መታሰቢያ ነው አዋርድ የኦሮሞን መስራት አይደለም። ዓይናችሁ ነው የምትከፍቱ። ለም ለምን መጀመሪያ ነው ዝግጁ አትሆኑ? ቅደሙ ሌላው አትቀድሙ፣ ቀደሙ ሌላው ይሄ እኮ ነው ልዩነት ልዩነታችሁ እናንተና ሰሜኖች ልዩነታችሁ። ለዛ አያት እኛ ስማርት ስለሆነ ምን እንደምን ምን እናውቃለን፣ ግን እኛንም ትጎትቱን አላችሁ። ለምን አልቀደማችሁም መጀመሪያ? ብዙ ዋንትያን የመሳሰሉ የኦሮሞ ልጆች አልተመረጡ እ አሁን እሺ እሺ፣ የሚያስጠላው ምን እንደሆነ ታውቃለህ? ባስቀያሚ ሴቶች ባስቀያሚ ባስቀያሚ ሴቶች አፍ ልጅቷ ሳመት ፈራቶ ያሳዘነ ገና የዋንትያ ገና ቀላል ለምሳሌ እኔ ለናንተ ድምጻችሁ ነበር። እኔ ለናንተ የሶሻል ሚዲያ ሚሳይላችሁ ነበር እንድትከበሩ የሚያረኳችሁ በነገራችን ላይ ነው። ምንም ጥያቄ የለውም። ሶሻል ሚዲያ ላይ አካም ነጉማ ማለት በማትችልበት ሰዓት አካምን በአማርኛ ጆሌ ኦሮሞ እ ብዬ ስማችሁን ከፍ ያደረኩ እመቤታችሁ እጃችሁን ማይክና እጅ ያገናኘዋችሁ በዚህ ጉዳይ ውስጥ ያሉ ድምፁ እንኳን አይሆንም። ቁጭኑና ምረጡን። አሁን ጃኒ ድምፅ መሆን አለባት። ራሱ ድምፅ ኦሮሞች ናቸው። ለምንድን ነው ያልገባችሁ? ብለው ድምፅ ዩቲና ዩቲ ድምፅ መሆን አለባት ለዋንትያ። ለምን መሰላችሁ እንደዛ አልኳችሁ? ናቲ የሚባል ልጅ ትዝ ይላችኋል? ናቲ የሚባል ልጅ በቀደም ዕለት እንዳልታወቃላች እኛ ቲክቶክ ከጀመረን ስምንት ወራችን፣ ይልቁንስ በቲክቶክ ላይ አራት አምስት ዓመት የቆዩ አሉና ለነሱ ድምጹ ፍጡ ብለዋል። እና ከሌስ እና ከሌ የሚዋቸው እኛ ቲክቶክ ከጀመረን ብዙ ዓመታችንም ቢሆንም እንደዚህ እንደዚህ አይነት ልጆች አልተሳተፉም ብለው አይሉም። አያችሁ እርስ በርስ የሚጠላ የሚጠላላ ኦሮሞ አማራ ጣለ ዘር የሚሚሊ ልክትር ይጣሉ። በቃ ስረባችሁ ይሄ ነው። በቃ ስረባችሁ ስረባችሁ በቃ አማራ ጣለ። መቆም ሲያቀተ ነው የምትወድቀው ነፍሴ፣ ማንም አይጠለህ። መቆም ሲያቀታችሁ ትወድቃላችሁ። እርስ በርስ ትጠላለፉ፣ ትወድቃላችሁ። ገባችሁ? መቆም ሲያቀታችሁ። ዛሬ እኔን አዋረዳችሁ፣ ከዛ በኋላ ልጄን አዋረዳችሁ። ዛሬ ተዋረዳችሁ እንድትከ ለዚውም ስልጣን ይዛችሁ ው ገና ናይታ ስንወድቅ አብረን ነው የምንወድቀው። ሲጀመር መጀመሪያ የጣላችኋት እናንተ ናችሁ። ለምን እኔ ግን፣ በነገራችሁ ላይ ኦሮሞ ስለሆነች ነው ምናምን። እኔ አንዳንድ ጊዜ ትገርሙኛላችሁ። ፖለቲካችሁን ለምን በሌላ በኩል አትሰሩ? ኦሮሞ ስለሆነች አይደለም፣ ኦሮሞ ስለሆነችም አይደለ። ፖለቲካችሁን ለምን በሌላ ሰው ትሰሩ? ተቃቅማችሁ በሚችለው በነዚህ በህፃናቶቹ በቲክቶክ አዋርድ ምናምናም ነገር ኦሮሞ ሲሆን ማን እንደ ጣላ ክፍል እንቀራችሁ። ኦሮሞ ሆነው እዛ ውስጥ ሲመረጡ ኦሮሞ ሆነው እራሳችሁ ሰው ትጥሉና፣ ራሳችሁ ታዋርዱ፣ ራሳችሁ ሰድቡና፣ ከዛ ሌላው ትንሽ ጫነሲ ኦሮሞ ስለሆነች ነው ፖለቲካችሁን ትሰራላችሁ። ማን እንደ ጣላ ክፍል እንቀራችሁ። ኦሮሞ ሆነው የተመረጡ እዛ ውስጥ የሉ? ለምን ድምጽ የማይሆኑላችሁ? እስኪ ነገር እርስ በራሳችሁ ተጠላልፋችሁ ምትጣ ምትወቁ ስዶች ናችሁ። ኮናልኩ አንዱ ላል እዛ የተመረጣችሁ አራት፣ አምስት ኦሮሞች አሉ አታውቁ አይደል? ቲክቶክ ላይ ቲክቶክ እንትን ላይ አዋርድ ላይ ለምን ድምፅ የማትሆኑላችሁ? ለምን ለምን እናንተ ብቻ ራሳችሁ እንድታሸንፉ ድምጽ ሆኑን ትላላችሁ። ለምን ድምጽ የማትሆኑላችሁ? አያችሁ መጣል የሚጀመረው ስትሽ ቀዳደሙ ነው። እናንተ ከዛ ደግሞ ውጭ ያለው ደግሞ ለምንድን ነው ልጅቷን እንደዚህ ማድረግ? ኦሮሞ ስለ ኦሮሞ ስለ ልጅ እራሳቸው ኦሮሞች ናቸው ስትጥሏት ትናንትና የጂጂ ልጅ ስትጥሏል ነበረም እንዴት ተረሱ? ይበልጣል እያላችሁ አብረን ወደቃችሁ፣ እና አላወቃችሁም ነበር ቀናተኞች ይሄንን ሰርታ ይሄንን እንዲያርጋ